አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደህና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁት አልሐምዱላ አማሮች እንግዲህ፣ ዛሬ ወደ ጉዞ ወደ ገጠር ተሁ ወደ ወደ ገጠር ተላችሁ እስቲ የገጠር ልጅ ሆናችሁ ላይክ ላይክ ያረጋችሁ ማለት ነው። የግጠር ትዝታ ያለባችሁ ደግሞ በዛው እና ፋሚሊ ገጠር እናቴ ቤት ሄድኩኝ ማለት ነው። ይሄው እንግዲህ ግቢያችን ይህንን ይመስላል። ዘመናዊ ነው። የሚገርማችሁ ነገር እና ደረስን ማለት ነው። ተላላችሁ እና ይህንን ይመስላል ቤታችን ማለት ነው። ከዛ በኋላ ወደ ቤት ገባን። ወጀ ግን ገና ስደርስ ማለት ነው ስልኬን ካሜራየን አንስጄ እንዲዝ ላነሳስል እንያረግሽ ነው እያሉኝ ነበረ አረ እንደው የአንቺ ነገር፣ አረ ተይ ተይ ተይ፣ እንደው አንቺማ በቃ እንደው የአንቺ ውስጥ ከፋ እያለ ነበር ትላለች። ከዛ በኋላ ነገርኳቸው፣ አይ እንግዲህ እንደዚህ እንደዚህ ነው የነገርኳቸው። ከዛ በኋላ ፀጥ አሉኝና ቀረጽኩኝ ማለት ነው። እንግዲህ እንደምታውቁት ነው ማለት ነው። ከዛ አረፍን፣ ምሳ ሰጡን። የገጠር ሽሮ የናፈቃችሁ እኔ ከካተር ከመጣሁ ጀምሬ እስካሁን ድረስ ሽሮ ነው የምበለው የእውነት በጣም ናፍቆኝ ስለነበር በቃ በሄድኩበት ሁሉ ሽሮ ነው ማሰራው። እና አህ ተያላችሁ፣ ሽሮዬ እኔ በጣም ነው የምወዳት። የሚገርማችሁ ነገር ናፍቃይ ናፍቃይ ናፍቃይ ነበረ። ሽታው ራሷን ግብግባይ ነበረ። በዚህ መልኩ እንግዲህ መብላታችን እንደቀጠለ ነው። ጩጮዎቹ አሉ አሉት፣ እዛ ስፈር። እናም ያው እንግዲህ እኛ ስላላረጀን ጩጮዎቹ ገና ናቸው ብዙ አሉ አሉ አሉ አሉ፣ ሰፈራችን እና እንደዚህ ትኩስ ሽሮ ጣላት እና ሀባይ ገልቢ ውድ የሀገር ልጆች የማ የማያልቅ የማታ እንጀራ ቆንጆ ቆንጆ የማታ እንጀራ ይስጣችሁ። እየሄዱ አድርግላችኋለሁ። ከዛ በልተን ጨረስን ማለት ነው። ከዛ እንደገና እዚች ጋር ደግሞ ስኳር ጀባ ብለን እንግዲህ እነ ጩጮች አሚን እያሉ ነው። አሚን አሚን አሚን እያሉ ነው። ጎንበዝ ምለበላይ አሚን እያሉ ነው እና ከዛ ያው እኛ ትንሽ ቁጭ ብለን ነበር ማለት ነው። እና አሚን እያሉ እንደምታውቁት አሚን እያሉ ነው። ኦ ማይ ጋድ። ከዛ በኋላ እንግዲህ ድጋሚ መክሰስ ቀረበ ማለት ነው። ሰኞ ነው ይሄ ቪዲዮ የተቀረጸው፣ እና መክሰሳችን እንግዲህ ቆጮ ዳቦና አይቤ ጎመን ነበር ማለት ነው እናማ እንደዛ እንደዚህ ተደርጎ ማለት ነው። ቆጫችንን ዳባችንን ተመቆረረጥ ጀመረ። በጀግን በጣም ምርጥ ነበር። በጣም ቆንጆ ጊዜ ነበር። ናፍቆ ነበር። እንደዚህ በቃ ከቤተሰው ጋር አለ እንደዚህ መገናኘት ማለት ነው እና መሰብሰብ ራሱ ትልቅ ነገር ነው። በጣም ነው ደስ የሚለው። ቆጮ የነፈቃችሁ ላይክ ላይክ ያደረጋችሁ ፕሊስ ላይክ ላይክ ላይክ ላይክ በተለየ የቆጮ ዘመድ የሆናችሁ እና ያው በሄድኩበት ሁሉ ሽሮና ቆጮ እንደቀጠለ ነው። ሽሮና ቆጮ እንግዲህ እንደምታዩት እያስጋገርኩ በሄድኩበት ሁሉ ማለት ነው። ይኸው እንግዲህ እናቴ ቆጮ እየቆራረጠች ነው። እህቴ ደግሞ ጫጭ ከቁጭ ብላ እያቀባበለች ነው። የታናሽ ታናሽ ማለት ነው። እና ከዛ ይኸው እንደዚህ ተሰጠ። ሚክስ ሚክስ ያደረገው ተሰጠን፣ እየበላን ነው። አባቴን እህቴ ሁላቸውም አሉ ማለት ነው። ከዛ መብላት ጀመርን። እንግዲህ ከዛ ጎመኑ እየፈለገች ነው እህቴ፣ ጎመኑ የታለች? ጎመን ትወዳለች። የሚገርማችሁ ነገር ከዛ የጎመን ይደረግልኝ ትላለች። ከዛ ያው እንግዲህ ጎመን ደግሞ መጣ ማለት ነው። ጎመን ብቻ ብቻ ነበር የተሰራው። ከዛ ወሽ እናንተ ስሚላ ጎመን እንዴት እንደምወድ ግን አይስማማኝ፣ ይገርማችሁ ነገር። ከዛ በልተን ጨረስን። ጉዞ ወደ ቡቴ፣ አይ ቡትዬ። እና ያው እንግዲህ እስካሁን ድረስ እኔ ሰው ቤት ሂጅ አድሬ አላውቅም። ለምን ያው እንግዳም ስለሆንኩን እየዘየርኩ ነው የምመለሰው እና እዚህ አካባቢ ባይዘይ ሀዋይቢ እንትን ይባላል። በሬሳ ይባላል በሬሳ በሬሳ የምታቁት ከሆነ አላቅም። በሬሳ ይባላል የተወለድኩበት አካባቢ ማለት ነው። በጣም ምርጥ ነው። እዚህ አካባቢ ተሸንሽኗል። አሁን ከተማ እየሆነ ነው። እና ያው በቃ አሁን በዚህ መልኩ እንግዲህ እየሄድን ነው።